ታላቅ አክብሮት፣ ክብር ያለን ከኤርፖርቱ ጀምሮ እስከ ኢፍጣር ለተደረገልን አቀባበል እስተንግዶም በዙ መድረክ በተገኙት ወንድሞማ ወንድሞቻችን ስም ለሶማሌ ብሔራዊ ክልል መንግስት ፕሬዝደንትና አመራሩም ለህዝቡም ከፍ ያለ አክብሮታዊ ምስጋና ላቀርብ እወዳለሁ። ያው ረመዳን ነው። ረመዳን ብዙ ቁርአን፣ ብዙ ኢባዳ፣ ዚክ፣ ተስቤ፣ ተውበት፣ መቅፈሪያ መጠየቅ ነው። ብዙ ነገር የለም። መለስ ብለሚናይ ያው ረመዳን አጅሩም የቁራ ወር ነው። ብንጀውዝ የሚባል ታዋቂ ሰው ሟቾችን ማለት ቀብር ያሉትን አንድ ድል ቢሳጣቸው እና አንድ ቅድሚያ የምትጠይቁት ነገር ምን ምን ይሆን ነበረ ተብሎ ቢጠየቁ የዓለምን ትርትር አንድ ቀን እንኳን ረመዳን መጾም ይመርጥ እንደነበረ ተናግረዋል። የረመዳን ደረጃ ማለት ነው እና በአንዳንድ አጋጣሚዎች ዛሬ እንደዚህ በቅርፍ በፍቅር፣ በክብር፣ በመቀራረብ መተማመንም በመፍጠር ዛሬ እዚሁ እየተሳሳቅን እየተቀላለን እንደ ቤተሰብ ሆነን ሲነፋት ለየት የሚያደርገው ነገር ከባለፉት ጊዜት አንጻር ሲናይ አንዳንድ የረመዛን የግጭት ግጭት ጊዜ የሚሆንበት አጋጣሞች ታይተዋል። ግን ከግጭት በላይ መጥፎ የሚባለው ከግጭት በላይ መጥፎ የሚባለው ግጭት ውስጥ መቆየት ነው። ችግር ከችግር በላይ ችግር ውስጥ መቆየት ከችግር በላይ ነው እና ዋናው ሃይማኖታችን አንድ ነው፣ ባይላችንም አኗኗራችንም፣ ምንም የተለያየ ነገር ያለው ቋንቋም ቢሆን እርግጠኛ ነኝ አንድ ነው። ከቀይ ባህር አካባቢ ጀምሮ ለረጅም ዓመታት ያልተለያየን ሰዎች ስለሆን ቋንቋችንም ቢሆን በጋራ እንካፈላለን። እና ዛሬ በዚህ ቦታ መገኘት ትልቅ ትርጉም አለው። ለህዝባችን ትልቅ ትርጉም አለው። ከአፋር እና ከሶማሊ በላይ ነው ትርጉሙ። እንደ ሙስሊም ትልቅ ትርጉም አለ። ትልቁ ትርጉም ለሙስሊሙ ነው። ለሙስሊም የሚያስተላልፈው ቀላል አይደለም። እና ይህ ፕሮግራም ዛሬ በዚህ ተጀምሮ አያበቃም፣ ይቀጥላል። እንሻ አላህ እስኪ ዛሬ የሶማሊ ወንድሞቻችን የአክብሮት ልክ፣ የፍቅር ልክ፣ የወንድማማችነት ልክ አይተናል። እስኪ በሚቀጥለው ደግሞ በሚቀጥለው በቅርብ ቀናት ውስጥ ደግሞ እስኪ የአፋርን የፍቅር ልክ ደግሞ ትቀምሱ ተጋብዛችኋል። ስለዚህ ለችግሮቹ ቦታ ሳንፈቅድ በመቀራረብና በማተማመን ብቻ እያሸነፍ ነው እንሄዳለን። የትናንቷ በእርግጠኝነት የትናንቱን ታሪክ ይቀየራል። መፍትሄ አልባው የሚባለው ተብሎ የሚጠቀሰው ችግር ተቀይሮ እንዲሁም ደግሞ ለሪሰርች ብቻ መመረቂያ ማረግ አፋር ሳ ኮንፍሊክት እንደ መመረቂያ ጽሑፍ ብቻ መጠቀም ታሪክ እናረገዋለን ብዬ ነው። እናስቀምጠው እና እኛም ደስ ብሎናል ስተንግዷቸውን አቀባበላችሁን ለተሰጣችሁን ክብር በአፋር ስም ረመዳን እንደመሆኑ ማታ ደግሞ በሙስሊም ወንድሞቻችን ስም በጣም ደስ ብሎናል። ክብር ይገባችኋል። በጣም እናመሰግናለን። ጋደገያ ነው ምን ነው ቴንኪው። ያው የተሰጠኝ ሽመት እንድቀጠለ ነው ይቀጥለን ማለት ስለዚህ በስቴት አፋር ፕሬዚደንት ምናምን የሚለው አይነ አይሰራው ስለዚህ ተቀብያለሁ የሶማሌ ክልል ካቢኔ ከአሁን በኋላ